ሰላም እንደምን አላችሁ? ውድ የኢትዮ ቲቪተር ዩቱብ ቻናላችን ተማሪዎች ሰላም ታይበያላችሁ፣ ቤት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቪተር ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ ካላደረጋችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው ቤተሰቦቻችን ከዚህ በተጨማሪ ደግሞ ከእኛ ጋር ማጥናት የምትፈልጉት አማርኛ እንግሊዝኛ ኦሮሚኛ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ መልመድ የምትፈልጉት በተለያየ አጋጣሚዎች የትምህርት እድል ማግኘት ያልቻላችሁ በተለያዩ ቦታ የሆናችሁ በያላችሁበት ቦታ ሆናችሁ መማር የምትፈልጉት በታች ባስቀመጥንላችሁ ስልክ እየደወላችሁ ከኛ ጋር መማር ማጥናት ትችላላችሁ ማለት ነው። የእድሉ ተጠቃሚ ልትሆኑ ትችላላችሁ። በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ቤተሰቦቻችን ዛሬን ደግሞ እንደተለመደው ብዙ የእኛ ቤተሰቦች እየተማሩ በዚሁ በዩቱብ እንዲሁም ደግሞ ከኛ ጋም በኦንላይን እየተማሩ ያሉ ተማሪዎች አሉ እና እናንተን ለማገዝ ይሄ ትምህርታዊ የሆነ ቪዲዮችን ይዘን በየጊዜው እንመጣለን፣ ማለት ነው ቤተሰቦቻችን። የዛሬው ደግሞ በቀላሉ አባባሎችን እያነበብን እንዲሁም ደግሞ እየጻፍን ለማመዳለን፣ ማለት ነው ቤተሰቦቻችን። ወደ ስምንት የሚሆኑ በሀገራችን የምንጠቀማቸው አባባሎችን ይዤላችሁ መጥቻለሁ፣ ማለት ነው ቤተሰቦቻችን እናንተ ደግሞ እነሱን በትክክል በደንብ አርጋችሁ እያነበባችሁ አባባሉን ካወቃችሁ በኋላ በራሳችሁ እየጻፋችሁ እዚህ ጋር እኔ ከጻፍኩት ጋር እያስተያያችሁ የራሳችሁን ስህተት ታርማላችሁ ማለት ነው ቤተሰቦቻችን። አሁን ከመጀመሪያው ጀምረን እያንዳንዷን ነገር እያየን እንሄዳለን። እናንተ ደግሞ እንደተለመደው ደብተርና እስክብቶ አዘጋጅታችሁ እያንዳንዷን ነገር እየጻፋችሁ እየተለማመዳችሁ ትሄዳላችሁ ማለት ነው ቤተሰቦቻችን። ከመጀመሪያው እንጀምራለን። ኦኬ የመጀመሪያ ቤቷ ምን ትላለች? ቤተሰቦቻችን ሀምሳ ሀምሳ ሃምሳ ሎሚ ሎሚ ለሃምሳ ለሃምሳ ሰው ገጡ ለአንድ ሰው ሸክሙ ይላል። አያቸው ቤተሰቦች ሀምሳ ሎሚ ለሀምሳ ሰው ገጡ ለአንድ ሰው ሸክሙ የሚል አባባል አለ ማለት ነው፣ በሀገራችን። ቤተሰቦቻችን በትክክል አንብባችሁ ለመሞከር ከፈለጋችሁ እኔ ከማንበብ በፊት ቀደም ብላችሁ አንብቡና ከዛ የቱ ጋር እንደተሳሳታችሁ እኔ ሳነብ በራሳችሁን ታርማላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ሶ ሀምሳ ሎሚ ለሀምሳ ሰው ገጡ ለአንድ ሰው ሸክሙ ይላል። አያችሁ። ስለዚህ በዚህ ውስጥ አሁን እያንዳንዷን ቃላት እንዴት እንደተጻፈች እንደገና ደግሞ እንዴት እንደምትነበብ እያያችሁ ነው የምትሄዱት ማለት ነው ቤተሰቦቻችን። እያንዳንዷን ቃላት ለብቻ ሳነብ ሀምሳ ሎሚ ለሀምሳ ሰው ጌጡ ለአንድ ሰው ሸክሙ ይላል። አያችሁ ሀምሳ ሎሚ ለሀምሳ ሰው ጌጡ ለአንድ ሰው ሸክሙ ማለት ምን ማለት ነው ቤተሰቦቻችን ሀምሳ ሎሚ ለሀምሳ ሰው ጌጡ ለአንድ ሰው ሸክሙ ማለት አንድ ነገር ለብዙ ሰው ቀላል የሚሆን ነገር ለአንድ ሰው ሲሆን ይከብዳል ማለት ነው። ያው በሀገራችን ይህንን አባባል የምንጠቀመው ለምንድን ነው ካላችሁ፣ ያው የሆነ ሰዎች ተሰብስቦ ሰውን ለማገዝ ሲፈልጉ በአንድ እጅ ሆኖ ሲሰሩ በቀላሉ የሚጨርሱ ነገር ወይም የሚያደርጉ ነገር ለአንድ ሰው ሲሆን ይከብዳል ለማለት ፈልጎ ነው ማለት ነው። ሀምሳ ሎሚ ለአምሳ ሰው ጌጡ ለአንድ ሰው ሸክሙ የሚል አባባል ይጠቀማሉ ማለት ነው። ቤተሰቦቻችን በጣም አሪፍ አሁን፣ ሁለተኛ ይተውም ደግሞ ልክ እንደዚህ እያንዳንዷን እያነበብ እናያለን ማለት ነው። ቤተሰቦቻችን በጣም አሪፍ ሶ ሁለተኛዋ ሕመሙን ሕመሙን የደበቀ የደበቀ መድኃኒቱም አያገኝም። አያችሁ፣ ሕመሙን የደበቀ መድኃኒቱም አያገኝም ይላል። ይህኛውም በሀገራችን የምንጠቀመው አባባል ነው ማለት ነው። ቤተሰቦቻችን የሆነ ነገር በውስጣችሁ ይዛችሁ ወይም የሆነ ነገር ለሰው ሳትነግሩ ወይም ሰውን ሳታማክሩ በውስጣችሁ ይዛችሁ ከምትቆዩ ለሰው ይዛችሁ ካመጣችሁ ወይም ሀሳብ ከሰጣችሁ ምክር ስትፈልጉ እንደዚህ አይነት እገዛ ከሰዎች ስትፈልጉ በቀላሉ ልታገኙ ትችላላችሁ። ግን በውስጣችሁ ይዛችሁ የምትቆዩ ከሆነ ምንም መፍትሔ አታገኙም። ልክ እንደዛ ለማለት ነው ማለት ነው። ሶ ሕመሙን የደበቀ መድኃኒቱ አያገኝም። ሕመሙን ካልነገረ መድኒቱን ሊያገኝ አይችልም እንደማለት ነው። ሶ ቤተሰቦች፣ ይህን አባባል አሁን ለምሳሌ እኔ ከማንበብ በፊት በራሳችሁ እንዴት ማንበብ ትችላላችሁ የምለውን መጀመሪያ ማየት አለባችሁ። ሁለተኛ ደግሞ እንደዚህ ብላችሁ ጻፉ ብዬ ቢሰጣችሁ እንዴት ነው ምጽፉ መጻፍ ትችላላችሁ የምለውን ራሳችሁን ትገመግማላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ ህመሙን የደበቀ መድኃኒቱም አያገኝም ይላል። በጣም አሪፍ። አሁን ደግሞ ወደ ሶስተኛው ሄደን አሁንም እንደሱ እናያለን ማለት ነው። ቤተሰቦቻችን በጣም አሪፍ ሰው። ሶስተኛ ደግሞ ሆድ የሸሸገውን ብቅል ያወጣል። አያችሁ? ሆድ የሸሸገውን ብቅል ያወጣል ሆድ የሸሸገውን ብቅል ያወጥዋል። አያቹ ሆድ የሸሸገውን ማለት ብዙ ጊዜ ሰዎች ሲሰክሩ የሚታዩ ከሆነ በውስጣቸው ያስቀመጡትን ነገር ከሰከሩ በኋላ ያወጣሉ ማለት ነው። ሶ ያ ማለት ምን ማለት ነው? የሆኒ ሰው በውስጥ ላይ ይዞ የነበረውን ነገር በሆነ አጋጣሚ ሲፈጠር በሆነ ሁኔታ ሳያውቀው ያወጧል። ከውስጥ ያለውን ነገር ያወጧል ማለት ነው። ሆድ የሸሸገውን ብቅል ያወጧል፣ ወይም ወደ ላይ የደበቀውን ነገር ሲሰክር ያውራል ወይም ያወጧል እንደማለት ነው። ሶ ሆድ የሸሸገውን ብቅል ያወጧል። በጣም አሪፍ። ሶ ሆድ የሸሸገውን ብቅል ያወጧል። ሆድ የሸሸገውን ብቅል ያወጧል። አያችሁ አንድ አባባል ነው ማለት ነው በሀገራችን የምንጠቀመው አባባል ነው ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ ሶስተኛ አይተናል። አራተኛ ይቱ ደግሞ ላም በረቱን የሰው ልጅ አባቱን አይረሳም። አያችሁ ላም በረቱን የሰው ልጅ አባቱን አይረሳም የምለው አባባል ይጠቀማሉ። ብዙ ጊዜ በሀገራችን ሰዎች ይጠቀማሉ። ምን ለማለት ነው? ያው እንደምታውቁት ላም የተወሰነ ጊዜ በረቷን፣ እሷ የምታድርበትን የምትቆይበትን ካየች በቀላሉ መጥታ ትገባለች። ልክ እንደዛው ደግሞ የሰው ልጅም አባቱን የተወሰነ ጊዜ እንኳን ከሱ ጋር ከቆየ በኋላ ቢለያየ ራሱ አባቱን አይረሳም ማለት ነው። ሶ ላም በረቱን የሰው ልጅ አባቱን አይረሳም የምለውን አባባል ይጠቀማል ማለት ነው። በሀገራችን ሰው እንደዚህ አይነት አባባሎችን ብዙ ጊዜ የሆነ ነገር ስናወራ እነ አባባሎች የእኛን ሀሳብ የሚያጠነክሩ ነገሮች ናቸው። ወይም የሆነ ነገር ለማስረዳት ስንፈልግ እነኝን አባባሎችን ከተጠቀምን ሰው በቀላሉ ይረዳል ማለት ነው። ለምሳሌ ሀምሳ ሎሚ ለሀምሳ ሰው ጌጡ፣ ለአንድ ሰው ሸክሙ የምለውን ምሳሌ የሆነ ሰው ሲያወራ ከሰማን ያ ሰው ምን ለማለት ፈልጉ ነው? ብንረዳዳ ብንረዳዳ ወይም አንድ ላይ ብንሰራ ነገሮች ቀላል ናቸው። ለአንድ ሰው የሚከብዱ ነገሮች በትብብር ብንሰራ በቀላሉ ምንሰራቸው ነገሮች ናቸው ለማለት ሲፈልግ እንደዚህ አይነት አባባሎችን ሊጠቀም ይችላል ማለት ነው። ቤተሰቦቻችን በጣም አሪፍ። ሶስት እስከ አራት ያሉትን አሁን በደንብ አድርገን አይተናቸዋል። አሁን ወደ አምስተኛው አካባቢ መተናል። አምስተኛውም ልክ እንደነሱ አባባል ነው። እናንተ እነኝን ነገሮችን እኔ ሳነብ ሰምታችሁ ራሳችሁ እየጻፋችሁ መሞከር የምትፈልጉ ትሞክራላችሁ ካልሆነ ደግሞ ከእኔ ቀደም ብላችሁ ለማንበብ ሞክሩ ሞክሩና የቻላችሁትን ታነባላችሁ ያልቻላችሁትን ደግሞ እኔ ሳነብ እየሰማችሁ ራሳችሁን ታርማላችሁ ወይም ትገመግማላችሁ ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ አምስተኛ ደግሞ ሙቅ ሙቅ ውሃና ሙቅ ውሃና የሰው ገንዘብ አይጠቅምም። አያችሁ፣ ሙቅ ውሃና የሰው ገንዘብ አይጠቅምም ይላል። ይህም አንድ አባባል ነው። ወይስ ሰዎቻችን ምን ለማለት ፈልገው ነው? ያው ሙቅ ውሃውን ቀዝቃዛ ውሃ ከሆነ የሆነ ነገር ለማድረግ ትጠቀማላችሁ። ለመጠጣት ሊሆን ይችላል፣ ለሆነ ነገር ለማጠብ ሊሆን ይችላል፣ ለመስራት ሊሆን ይችላል። ግን በእሳት የተቃጠለ በጣም የሚሞቅ ውሃ ወዛችሁ ምንም ነገር ማድረግ አትችሉም ያችሁ ሰው ቀዝቃዛ ውሃ ቢሆን ይጠቅመው ነበር። ልክ እንደዛ እንደ ቀዝቃዛ ውሃ ደግሞ እራሳችሁ ሰርታችሁ ያገኛችሁት ገንዘብ ከሆነ ብዙ ጥቅም አለ፣ ገንዘብ እስከሆነ ድረስ ግን። የሰው ገንዘብ ደግሞ ምንም አይጠቅምም። የሰው ገንዘብ ያለ አገባብ፣ ያለ ሰው ፍቃድ፣ ወይም ሰው ሳያይ፣ ወይም በሆነ አጋጣሚ አጭበርብራችሁ ከወሰዳችሁ ምንም ነገር ሊያደርግን አይችልም ማለት ነው። ሶ ያ ለማሳየት ፈልጎ ሙቅ ውሃና የሰው ገንዘብ አይጠቅምም የምለው አባባል በሀገራችን እንጠቀማለን ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ አንድ ላይ ስናነብ ምንድን ነው ያልነው? ሙቅ ሙቅ ውሃና ውሃና የሰው የሰው ገንዘብ ገንዘብ አይጠቅምም። አያችሁ። ሙቅ ውሃና የሰው ገንዘብ አይጠቅምም የምለውን አባባል ተጠቅመናል ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። አሁን ደግሞ ስድስተኛውን እናያለን ማለት ነው። እስከ አምስት ያሉትን አይተናችኋል። አሁን ስድስተኛውን እናያለን ማለት ነው። ቤተሰቦቻችን እናንተ ደግሞ በደብተራችሁ ላይ እየጻፋችሁ በተደጋጋሚ እየሞከራችሁ በሌላ ቦታ ለምሳሌ ሙቅ ውሃና የሰው ገንዘብ አይጠቅምም የምለውን ጽፋችሁ ትክክል ከሆናችሁ ትክክል ናችሁ ትክክል ካልሆናችሁ ደግሞ ከዚህኛው ጋር እያነጻጸራችሁ ወይም ደብተራችሁ ላይ ጽፋችሁ ከእሱ ጋር እያነጻጸራችሁ ቼክ ታደርጋላችሁ ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ አሁን ወደ ስድስተኛ ደርሰናል ማለት ነው ቤተሰቦቻችን ከኛ ጋር መማር የምትፈልጉት በታች ያስቀመጥናቸው ስልክ ወደ መጀመሪያ አካባቢ አስቀምጠንላችኋል እየደወላችሁ መማር ትችላላችሁ ማለት ነው። ከዚህ በፊት የተሰሩ ደግሞ በጣም ብዙ አስተማሪ ቪዲዮዎች አሉ ፊደላቶች ላይ የሰራናቸው ቃላቶች ላይ የሰራናቸው ያው እነኚህ ደግሞ አሁን ዓረፍተ ነገር ወይም ሀሳቦች ላይ ደርሰናል ማለት ነው ብዙ ተማሪዎች ከኛ ጋር እየተለማመዱ በዚህ ደረጃ ላይ የደረሱ ተማሪዎች ስላሉ እነሱን ይጠቅማል በምለው ነው ማለት ነው በዚህ ደረጃ ላይ ያልደረሳችሁ ገና ፊደላቶችን እየሞከራችሁ ያላችሁት ቃላት ምስረታ ላይ እየተቸገራችሁ ያላችሁት መማር ከፈለጋችሁ እየደወላችሁ ማጥናት ትችላላችሁ ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ ስድስተኛ ምከረው ምከረው አያችሁ ምከረው ምከረው። ሁለት ጊዜ ምከረው ምከረው፣ እምቢ ካለ መከራ ይምከረው። አያችሁ። ምከረው ምከረው፣ እምቢ ካለ መከራ ይምከረው። ምከረው ምከረው፣ እምቢ ካለ መከራ ይምከረው። ለምሳሌ የሆነ ነገር ሰው የሆነ ጥፋት ወይም ራሱን የሚጎዳ ነገር እያደረገ እናንተ መከራችሁ። ለምሳሌ ወይም የሆነ ነገር ሚያጨስ ሲጋራ ሚያጨስ ከሆነ ሲጋራ አቁም አቁም እያላችሁ ስትመክሩ ስትመክሩ እምቢ ካለ ከሆነ ጊዜ በኋላ በህመም ስትጠቃ ወይም በሆነ ጉዳት ስደርስበት፣ ያኔ መከራ ራሱ የደረሰው መከራ ይመክሯል ማለት ነው። እናንተ ስትመክሩ እምቢ ያለው ሰው ለዛ ለማለት ፈልጉ። ምከረው ምከረው እምቢ ካለ መከራ ይምከረው የሚል አባባል እንጠቀማለን ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ። ምከረው ምከረው እምቢ ካለ መከራ ይምከረው። ስድስተኛ አሁን ደግሞ ሰባተኛ እናያለን ማለት ነው ቤተሰቦቻችን በጣም አሪፍ ሰባተኛ ይቱ ደግሞ ሞኝ ሞኝ ዘመድ ዘመድ ከልጅህ ከልጅ እኩል አድርገኝ አድርገኝ ይላል አያችሁ ሞኝ ዘመድ ከልጅ እኩል አድርገኝ ይላል በጣም አሪፍ። ይህ ማለት ምን ማለት ነው ደግሞ? ቤተሰቦቻችን ነው ምንድነው? ዘመድ ሆኖ ከልጅ ጋር እኩል አድርገኝ፣ ለልጅ የምታደርገውን ነገር ለእኔም ታደርግልኛለ፣ ልጅ የሚበላው እንበላለው፣ ልጅ የሚለብሰውን ታለብሰኛለ፣ ምናም ብሎ ይጠይቃል ማለት ነው። ሞኝ ዘመድ ከልጅ እኩል አድርገኝ ይላል ይላል። ሞኝ ዘመድ ከልጅ እኩል አድርገኝ ይላል የምለውን አባባል በሀገራችን እንጠቀማለን ማለት ነው። ቤተሰቦቻችን በጣም አሪፍ ሰው። ሰባተኛ ሞኝ ዘመድ ከልጅ እኩል አድርገኝ ይላል ይላል። ኦኬ፣ መጨረሻዋ ደግሞ ስምንተኛዋ ሳል ሳል ይዞ ሳል ይዞ ስርቆት፣ ቅም ይዞ ጸሎት። አያችሁ ሳል ይዞ ስርቆት ቅም ይዞ ጸሎት ማለት ነው። ይህ ማለት ምን ማለት ነው? ቤተሰቦቻችን የሆነ ነገር ለመስረቅ ብሎ የሄደ ሰው እዛ ጋር እየሰረቀ ያለ ሊያስነጥሰው ወይም ሊያስለው ይችላል። ያን ሊቋቋም አይችልም ማለት ድምፁን ሳያወጣ መሳል ወይም መነጠስ አይችልም። ስለዚህ ሳል ይዞ ስርቆት ይባላል። ሳል ይዞ ስርቆት ወይም ቅም ይዞ ጸሎት ማለት ደግሞ የሆነ ሰው እንደዚህ አድርጎ የሚያል አንድ ቀን እሱን አገኛለሁ ምናምን እያለ ለሱ ይቅርታ ሳያደርግለት ጸሎት መጸለይ ማለት ምንም ዋጋ የለውም፣ ለማለት ፈልጎ ነው ማለት ነው። ቤተሰቦቻችን ልክ እየሰረቀ ያለው ሰው ድምፁን ካወጣ ባለቤቱ መጥቶ ይዟል ማለት ነው። ልክ እንደዛ ቅሙን ይዞ ሲጸልይ ደግሞ ጸሎቱም አይደርስም፣ ወደ ፈጣሪ አይደርስም ለማለት ፈልጎ ነው። ሳል ይዞ ስርቆት፣ ጥም ይዞ ጸሎት ይላል። ኦኬ ስለዚህ እነኚህ ስምንቶቹን በሀገራችን የምንጠቀማቸው አባባሎች ናቸው ማለት ነው ኮማንሊ በየጊዜው ከሰው ጋር ስናወራ ምናምን የምንጠቀማቸው አባባሎች ናቸው ማለት ነው ቤተሰቦቻችን። ስለዚህ እናንተ እነኚህን አባባሎችን በራሳችሁ መጻፍ ትችላላችሁ ወይ የምለውን ራሳችሁን ትገመግማላችሁ፣ አንደኛ። ከዛ እንደገና ደግሞ ሰው እንደዚህ አድርጎ ጽፎ ብልክላችሁ እናንተ አንብባችሁ መረዳት ትችላላችሁ የምለው ሁለተኛ ነው ማለት ነው ቤተሰቦቻችን ለማንበብ የምትፈልጉትም እንደገና ደግሞ ለመጻፍ የምትፈልጉትም በደንብ አድርጋችሁ እየሞከራችሁ በደብተራችሁ ላይ እየጻፋችሁ ትለማመዳላችሁ ማለት ነው ቤተሰቦቻችን። ስለዚህ ይህ ቪዲዮ ደግሞ ለሌሎቹ እንዲዳረስ ሼርና ላይክ ማድረግ እንዳረሱ ኮመንትም እያደረጋችሁ ከነኚህ አባባሎች ራሱ አንድ ለመጻፍ እየሞከራችሁ በኮመንት ላይ ወይም እናንተ ደስ ያላችሁትን ነገር ሀሳብም ሊሆን ይችላል እየጻፋችሁ ኮመንት እያደረጋችሁ ከወጣችሁ ቪዲዮ የበለጠ እየወጣ እንዲታይ አድርጓል ማለት ነው ቤተሰቦቻችን። እስካሁን እየደገፋችሁ እያበረታታችሁ ስለሆነ ከልብ እናመሰግናለን። ከዚህ በተጨማሪ ደግሞ ከኛ ጋር ማጥናት የሚትፈልጉት አማርኛ፣ እንግሊዝኛ ወይስ ኦሮሚኛ፣ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ ለምዳችሁ መውጣት የሚትፈልጉት በታች ባስቀመጥነው ስልክ እየደወላችሁ ትምህርት መጀመር ትችላላችሁ። ስደውሉልን፣ በዋትሳፕ በኢሞ ወይም በቴሌግራም መደወል ትችላላችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ ጥያቄ ካላችሁ መጠየቅ ትችላላችሁ። በሌላ ቀን እንዲሁ በአስተማሪ ቪዲዮ እስክንመለስ ድረስ ባህናይ ጊዜ መምህር አዲስ ነበርኩ። አመሰግናለሁ።